ምንድን ነው የሚለውን ነገር ሰፋ አድርገን ስናይ ሞር ያቀልልናል። ሶ ሰውነታችን እያንዳንዱ ኦርጋን ወይም ደግሞ ሴሎቻችን አድገው ኦርጋንን ይሰራሉ ወይም ህዋሳቶችን ይሰራሉ። እነዛ ህዋሳቶች የሴሎች ስብስብ ናቸው ማለት ነው። ጉበትን ብንወስድ ለምሳሌ የጉበት ሴሎች ስብስብ ጉበትን ይፈጥራል። የጡት ሴሎች ደግሞ ስብስብ ጡትን ይፈጥራል ማለት ነው። ከዛ ያው ሙሉ ኦርጋኖቻችን በሴሎች ስብስብ ይፈጠራሉ ማለት ነው። እነዚህ ሴሎች በተፈጥሮ የታቀደላቸው የመፈጠሪያ ፋንክሽን የማድረግ ወይም ደግሞ ስራ የመስሪያ እና በታቀደው ጊዜ ደግሞ የመሞት እና ከዛ ደግሞ በምትካቸው ሌሎች ሴሎች እንዲፈጠሩ የሚያደርግ ተፈጥሯዊ የሆነ ፕሮግራም የሆነ የሴሎች ውህደት አለ፣ ሳይክል አለ። ይሄ ጤናማ የሴሎች አሰራር በሚዛባበት ጊዜ ሴሎች ከቁጥጥር ውጭ በሆነ በተዛባ ሁኔታ ቁጥራቸው ሊጨምር ይችላል። ቁጥራቸው በሚጨምርበት ጊዜ እጤዎች ወይም ደግሞ እባጮች ይመሰርታሉ። እነዚህ እባጮች ደግሞ የሴሎቹ አንፕሮግራምድ በሆነ በተዛባ ሁኔታ መባዛት እየተከማች በሚመጣበት ሁኔታ ካንሰር የተሰኘውን ሕመም ያስከትላሉ ማለት ነው። ስለዛ ይሄ ካንሰር በሰውነታችን ውስጥ በየትኛውም ቦታ ላይ ሊፈጠር ይችላል ማለት ነው። ስለዛ የጡት ካንሰር በጡት ሴሎች ከተፈጥሮ ቁጥጥር ውጭ በሆነ በተዛባ ሁኔታ የማደግ የመባዛት ሂደት ነው። ከዚህ ቀጥሎ እነዚህ እጢዎች በሚፈጠሩበት ጊዜ ከጡት ባለፈ ሁኔታ አካባቢ ላይ ያሉ ስትራክቸሮችን ወይም እዛ አካባቢ ያሉ ለምሳሌ ንፍፊቶችን ሊሆኑ ይችላሉ፣ ደረት አካባቢ ያሉ ጡንቻዎችን ሊሆኑ ይችላሉ እያለ ወደ ሩቅ ቦታም ሊዛቡ ይችላሉ ማለት ነው። ስለዛ በጥቅሉ የጡት ካንሰር የምንለው ይሄንን ነው ማለት ነው። መንስኤዎቹ ምንድን ናቸው? ብለን በምንልበት ሁኔታ ያው በአብዛኛው ካንሰርን ምን ይፈጥራል በምንልበት ጊዜ አብዛኛው ኮዝ አንነውን ነው። በእርግጠኝነት ይሄ ነው የሚያመጣው ብለን የምንላቸው ነገሮች የሉም በጥናት የተደገፉ ግን፣ ቅድም እንደተናገርነው እነዚህን የተፈጥሯዊ የሴሎችን ተፈጥሯዊ እድገት እንዲሁም ፋንክሽን እና መባዛት ኢንተራፕት የሚያደርጉብን ወይም ደግሞ የሚያውኩብን ሰርከምስታንሶች አሉ። የጡት ካንሰርን ስፔሲፊክሊ ብንመለከት በሴቶች ላይ ከወንዶች 99 ፐርሰንት በመቶ ሴቶች ላይ ነው የሚከሰተው። አንድ ፐርሰንት ወንዶችም ላይ ሊከሰት ይችላል። ስለዛ አንደኛው የጡት ካንሰር ተጋላጭነት የሚጨምረው ነገር ሴት መሆን ነው ማለት ነው። ሴቶች ከወንዶች 99 ከመቶ ተጋላጭ ናቸው። ሁለተኛው እንደ ማንኛውም ካንሰር እድሜ በጨመረ ቁጥር በጡት ካንሰር የመጠቃት እድላችንም እየጨመረ ይመጣል ማለት ነው። ይህ ማለት ገፋ ያለ እድሜ ላይ ወይም ደግሞ ኦልደር ኤጅ ግሩፕስ ናቸው በካንሰር የሚያዙት ብቻ ማለት እንዳይሆን እንዲሰመር እፈልጋለሁኝ። እንደውም እንደኛ እንደ ኢትዮጵያ ባሉ አፍሪካ ሀገራት ብዙ ጊዜ በካንሰር የሚጠቁት ያንገር ወይም ደግሞ ወጣቶች ናቸው እና ነገር ግን እንደ ማንኛውም ካንሰር እድሜ በጨመረ ቁጥር በካንሰር የመጠቃት እድሉ ከፍተኛ ይሆናል። በመቀጠል የኢስትሮጅን የተባለ የሴቶችን የወር አበባ ሂደት እንዲሁም ደግሞ የሴትነት ፋንክሽኖችን፣ እርግዝናን፣ ሴት ላይ የሚከሰቱ አካላዊ ለውጦችን በሙሉ ሬጉሌት የሚያደርግ ወይም የሚቆጣጠር በሰውነታችን ውስጥ የሚመረት ሆርሞን አለ። ይህ ሆርሞን ለጡት ካንሰር ኤክስፖዝድ የመሆን ኤክስፖዝድ እንደምንሆን እንደምንሆነው መጠን ወይም ደግሞ ኢስትሮጅን ለተሰኘው ሆርሞን ኤክስፖዝድ እንደምንሆንበት ጊዜ የጡት ካንሰር ሪስካችን ሊጨምር ይችላል ወይም ተጋላጭነታችን ሊጨምር ይችላል ማለት ነው። ይህን ስንል ምን ማለታችን ነው? አንዲት ሴት የወር አበባ የምታየው ከአስራ ሁለት ዓመት በፊት ከሆነ ወይም ደግሞ ከአርባ አምስት ዓመት በላይ ቆይታ የምታርጥ ከሆነ የመጀመሪያ እርግዝናዋ ከሰላሳ ዓመት ከሰላሳ እስከ ሰላሳ አምስት እድሜ በኋላ ከሆነ ለዚህ ኢስትሮጅን ለተሰኘው ሆርሞን ወይም ቅመም ብለን በአማርኛ አንዳንድ ነገሮችን ለማስረዳት ይከብዳል። ኤክስፖዝድ የምንሆን ወይም ተጋላጭ የምንሆንበት ጊዜ ይረዝማል ማለት ነው። ስለዛ የጡት ካንሰር ሪስካችንን ሊጨምርብን ይችላል ማለት ነው። ሌላው የመራሄ ለውጦች ወይም ደግሞ ዲኤንኤ ለውጦች ይኖራሉ። እነዚህ ዲኤንኤ ላይ ዲኤንኤ ማለት አንድ ሴል እንዲያድግ የተፈጠረበትን ፋንክሽን እንዲያከናውን አሰራሩ ላይ ችግር በሚኖርበት ጊዜ ላይ እረፍት ወስዶ ያንን እንዲያስተካከል የሚያዘው የአንድን ሴል ፋንክሽን ሬጉሌት የሚያደርግ ሰብ ዩኒት ነው ብለን ብናስብ እዚህ ዲኤንኤ ላይ ለውጥ ወይም ደግሞ ጤናማ ያልሆነ ለውጥ ወይም ሃርምፉል የሆነ ሚውቴሽን በሚፈጠርበት ጊዜ ለካንሰር ተረጋላጭነታችንን ሊጨምር ይችላል። እነዚህ ለውጦች በተፈጥሮ ከዘር የምንወርሳቸው ሊሆኑ ይችላሉ። ልውጥ የሆኑ ጂኖችን ከቤተሰብ ልንወርሳቸው እንችላለን። ወይም ደግሞ በምንኖርበት ጊዜ ባሉ አጋጣሚዎች እነዛን ዲኤንኤ ላይ ያለው ወይም ጂኑ ላይ ያለውን ጉዳት ሊከሰት ይችላል ማለት ነው። ሶ ከቤተሰብ የሚወረስ ልውጥ ጂን ብራካ ዋን ብራካቱ እንላቸዋለን በአብዛኛው ከእናት ወይም ከአባት ልውጥ ጂኖን የምንወርሰው ሲሆን በምንኖርበት በላይፍታይማችን ጊዜ ጂኑ ላይ ጉዳት የሚደርስበት ሁኔታ ሶማቲክ ሚውቴሽን እንለዋለን ማለት ነው። ስለዛ ልውጥ ጂኖች በሚኖሩበት ጊዜ እንዲሁም ደግሞ ጤናማ ያልሆነ የህይወት ዘይ ሲኖር፣ ሲጋራ ማጨስ አልኮል መጠጥን ኮንሱም ማድረግ ኤክሰሲቭሊ፣ ከዛም ደግሞ ኤክሰርሳይዝ አለማድረግ፣ ከልክ በላይ የሰውነት ክብደት እንዲህ እንዲ ያሉ መንስኤዎች ለጡት ካንሰር ሊያጋለጡን ይችላሉ ተብሎ ይታሰባል።